ይሄ ማለት የታምቡራታ በር የሚሰራበት ማሽን ነው። ተሰርቶበት አይታወቅም። አቧራ ነበር ሲቦልበት የነበረው። በአንድ ሰዓት ውስጥ 12 የታምቡራታ በር ላምኔት አድርጎ ፕሪንት አድርጎ ያወጣልናል። ያለንን የሰው ኃይል አደራጅተን መጠቀም ከቻል መለወጥ እንችላለን የሚል እምነት አለኝ። እንደ ክልል ማበልጸጊያ ማዕከል የሚባል የለን። የክልሉም የመጀመሪያ የማበልጸጊያ ማዕከል ነው እየተሰራ ያለው ማለት ነው። በሀገራችን የቴክኒክና ሙያ ኮሌጆች በትምህርት ካሪኩለም ተቀርጸው ወደ ስራ ከገቡበት ዕለት ጀምሮ አያሌ ወጣቶች የቲዎሪና የተግባር ላይ ትምህርት በመውሰድ ራሳቸውን ፈልገው አግኝተዋል። በተለይም በተግባር በሚሰጡ ስልጠናዎች አማካኝነት ከዕለት ጉርስ ባሻገር በኢኮኖሚው የውድድር ዓለም ውስጥ ተሳታፊ እስከ መሆንም ደርሰዋል። የአሶሳ ፖሊቴክኒክ ኮሌጅም በአጭር ጊዜ ውስጥ ያከናወናቸውን አስደናቂ ተግባራት በማስመልከት ከዚህ በፊት ባቀረብነው በክፍል አንድ ፕሮግራማችን ማስቃኘታችን ይታወሳል። በዛሬው በክፍል ሁለትና በመጨረሻው መሰናዷችን ኮሌጁ የሚሰጣቸውን የቲዎሪና የተግባራዊ ስልጠናዎችን በዋናነት እንቃኛ አለን በተለይም ኮሌጁን ተወዳዳሪ ሊያደርጉ የሚችሉ የእጅ ስራዎች በአጭር ጊዜ ውስጥ ይሰራሉ ተብለው የማይጠበቁ በኮሌጁ የተከናወኑ አስደማሚ ተግባራትን እናያለን። በኮሌጃችን የአረንጓዴ አሻራ ጅምር ስራዎች አሉ። በጣም ጥቂት በጣም ውስን የሆኑ ጅምር ስራዎች አሉ ማለት ነው። ይሄ እንደምታዩ የሙዝ ክላስተር ነው። ይሄ ቦታ ጫካ የሆነ እንደው ምሳት እየተነሳ የሚያስቸግር የሆነ ቦታ ነው የነበረው ማለት ነው። ስለዚህ ሐምሌ ላይ በነበረው የአረንጓዴ አሻራ መርሃ ግብር ላይ አንዱ ትኩረት አድርገን የወሰድ ነው፣ ምንድን ነው ኢኮኖሚካሊ ጠቀሜታ ያላቸው ችግኞችን ለምን አንተክልም የሚል ነው። ከዚህ አኳያ ይሄ የሙዝ ክላስተር ነው። ይሄ ሙዝ በጣም ምርጥ ዘር የሆነው ሙዝ ነው። ከአርሶ አደሮች ነው የገዛ ነው። ኦልሞስት ወደ 300 ግር የሚሆን ሙዝ ነው የተከለው ነው። አሁን በዚህ በበጋም እየተንከባከብ እንዳየ ውሃ እያጠጣ ነው ነው ያለ ነው። በቀጣይ አመት ምርት ይጀምራል ብለን ተስፋ እናደርጋለን። ዋናው ነገር ይሄ ግሪን በመሆኑ ለሰው ስበትም ደስ የሚል ነገር ነው። ከዚያ ለአካባቢውም ኢኮሎጂውም ትልቅ አስተዋጽኦ አለው። ከዛ ባለፈ ደግሞ የሚገኘውም ኢኮኖሚካሊ ጠቀሜታ ያለውም ስለሆነ በቀጣይ ሲያፈራም ደግሞ እንደው ለስታፍ እንኳ የሚችልበት ሁኔታ ይፈጠራል ማለት ነው ብለን ይህን የሙዝ ክላስተር ነው በዛ ደረጃ እየሰራ ነው። ይህን ውሃ በሲስተም እያጠጣን ያለንበት ሁኔታ ነው ያለው። የውሃ ታንከር ዚህ ጋ አለን። ክረምት ላይ እንደምታስታውሱት ውሃ እዚህ ይፈስ ነው የነበረው። ታስታውሱ ከሆነ ውሃ በዚህ ይፈስ ነው የነበረው መንገድ ላይ የሚፈሰውን ውሃውን በራሳችን ባለሙያዎች ተጠቅመን ፓምፕ አድርገን ሰማኒያ አምስት ሺህ ሊትር ውሃ እዚህ ጋር ነው ሴቭ ያደረግነው። ይሄ የውሃ ይሄ የውሃ ታንከር ነው። አዎ ክረምት ላይ ሲፈስ የነበረውን ውሃ አምጥተን እዚህ አድርገን አሁን ይሄ የሚጠጣው ከዚህ እየተቀዳ ነው። ክረምት ላይ ይሄ መንገዱ እንግዲህ ታስታውሱ ከሆነ በዚህ ላይ ውሃ ይፈስ ነበር በስፋት ማለት ነው። ሶ ያን በሲስተም አድርገን አምጥተን 85000 ሊትር ውሃ እዚህ ስቶር ማድረግ ነው የቻለው ማለት ነው። አሁን ከዚህ እያነሳን እያጠጣ ነው ነው ያለው ማለት ነው። ይህ እንግዲህ የተጠራቀመ ውሃ ነው። ለዚህ አገልግሎት እያዋለው ነው ያለው ማለት ነው። ክረምት በማጠራቀማችን አሁን የተጠቀምንበት ነው። ተጨማሪም እናደርጋለን ማለት ነው። ትንሽ ነገር ሙከራ ተጀምሯል ማለት ነው። ያኛው የሙዝ ነው። ይሄ ደግሞ የፓፓያ ክላስተር ነው። ይሄም ፓፓያውም እንግዲህ ከአብርሃሙ ወረዳ ግብርና ጽሕፈት ቤት በድጋፍ ያገኘ ነው። የምርጥ ዘር ፓፓያ ነው። በነገራችን ላይ ይሄን ቦታ ፓፓያውም እያለ ሙዙም እያለ ውስጥ ላይ ደግሞ አኩሪያተር ነበረ ሁለት ፐርፐዝ ነው። አኩሪያተሩን አሁን ወደ ስምንት ኩንታል አኩሪያተር አግኝተናል ማለት ነው። እዚጋ እዛ ተከምሮ የምናየው አኩሪያተር ነው። ጫካ የነበረ ነው። ሙዝ ተከል ከስሩ አኩሪ አተር ተከል። አኩሪ አተር አሁን ወደ 8 ኩንታል የሚሆን አኩሪ አተር አግኝተናል። በላይ በኩል እንደዚሁ ወደ 10 ኩንታል የሚሆን በቀሎ አግኝተናል ማለት ነው። ከዚህ አኳያ ወደ 18 ኩንታል በቀሎና አኩሪ አተር ያገኘንበት ሁኔታ ነው የነበረው ማለት ነው። ሌላው አንዱ የ ማይኒንግ ነው፣ የማዕድን ዲፓርትመንት ነው አዲስ የተከፈተው። ምክንያቱም ክልላችን የማዕድን ባለሀብት ክልል ነው ውስጥ ነው ያለ ነው። ነገር ግን ያለን ማዕድን ደግሞ በሰለጠነ መንገድ የመጠቀም ልምዳችን ደግሞ ያው የሚታወቀው ጋፕ አለን። ስለዚህ ይህን ጋፕ ለመፍታት ደግሞ በማይኒንግ ዘርፍ ላይ የሰው ኃይል እያሰለጠንን ያለ ነው። በአጫጭር ስልጠና፣ በመደበኛ በደረጃ ስልጠና ተማሪዎችን ተቀብለን በማይኒንግ ወይም በማዕድን ትምህርት ክፍል አዲስ ዲፓርትመንት ተከፍቶ ስልጠና እየሰጠን ያለ ነው ማለት ነው። ስለዚህ የክልላችን ማህበረሰብ ማዕድኑን ሳይንሳዊ በሆነ መንገድ እንዲጠቀም የሰው ኃይል እያበቃን ያለ ነው ማለት ነው። ሀገርም የሚለወጠው በሰለጠነ የሰው ኃይል ነው የሚለወጠው ብለንም ስለምናምን ከዚ አኳያ የማይኒንግ የትምህርት ክፍልን እያጠናክርን ያለ ነው። ይሄ ደግሞ የእንጨት የትምህርት ክፍል ነው። እዚህ ቦታ ላይ ልክ ሌሎች ሾፖች ላይ እንደምናደርገው የማስተማሪያና ምርት የምናመርትበት ክፍል ነው ማለት ነው። እዚህ ላይ በጣም ዘመናዊ የሆኑ የእንጨት ስራዎች ማሽኖች አሉ። በጣም ዘመናዊ የሆኑ የእንጨት ስራዎች ማሽኖች አሉን። ይሄን የምታዩት ለራሳችን የኢንኩቤሽን ሴንትር እያቋቋምን ነው። ለዛ የምንጠቀምበት የኮምፒውተር ማስቀመጫ ጠረጴዛዎች ናቸው። እነዚህ መቀመጫዎች ናቸው የተሰሩት፣ እነዚህም ማለት ነው። በአጠቃላይ እዚህ ቦታ ላይ በርካታ ስራዎችን እየሰራ ያለነው ያለ ነው ማለት ነው። አሁን ባለ ሁኔታ በርካታ የመንግስት ተቋማት በቀጥታ ያለምንም ጨረታ ስራዎችን ለእኛ ውል ገብተው እየሰጡን ሰርተን እያስረከብናቸው ነው ማለት ነው። ለምሳሌ በቅርብ ለክልሉ ጠቅላይ ፍርድ ቤት ፕሬዚዳንት የፕሬዚዳንቱ የኮንፈረንስ ቴብል እኛ ነን የሰራ ነው። የሚኒሻ ጽህፈት ቤት የኮንፈረንስ ቴብል እኛ ነን የሰራ ነው። ፍትህ ቢሮ አንድ ሾፕ የደንበኛ የሚያስተናግዱበትን ሙሉ ፈርኒቸር ስራዎችን ሰርተን በጣም እነሱም የተደመሙበት ማለት ነው። አሁን እኛ ጋር ሲሰራ ምንድን ነው፣ ሁለት አድቫንቴጅ አለው። አንደኛ ይሄ ውጭ ላይ ያለ ያላግባብ የገበያ እንትኖች እዚህ አይፈጠሩም። ተቋም ስለሆነ በስታንዳርድ ያለው ጅምር የለው በቀጥታ ውል ገብቶ መስራት ነው። ሁለተኛ የሚሰሩት የኛ አሰልጣኞች ናቸው፣ አስተማሪዎች ናቸው። ሳይንሱን ነው። ለምሳሌ ይሄ በስንት በስንት እንደሚሰራ ኳሊቲውን በጠበቀ መንገድ ነው የሚሰራው። ምክንያቱም እኛ አትራፊዎች አይደለም፣ ለትርፍ አይደለም የምንሰራው ማለት ነው። ስለዚህ የተቋሙን ስም መጠበቅም አለብን። ማህበረሰቡ እንዲጠቀም ነው የምናደርገው ማለት ነው። ስለዚህ እዚህ ቦታ ላይ ስራው ላይ ነው ትኩረት የምናደርገው። በርካታ ስራዎች እዛ ጋር የምታዩቸው የጫማ ማስቀመጫዊ ሳጥኖች ናቸው። ይሄ ደግሞ ከምንም በላይ ደግሞ በጣም አይድል ሆኖ የተቀመጠ ይሄ ማለት የታምቡራታ ብር የሚሰራበት መሽን ነው። ተሰርቶበት አይታወቅም አቧራ ነበር ሲቦልበት የነበረው በዚህ አመት በርካታ የታምቡራታ በር ሰርተናል። በዚህ ታምቡራታ በር ከተማ ላይ የምታያቸው የጣውላ ቤቶች ታምቡራታ በር ለመስራት ወይ በድንጋይ ነው የሚጫኑት ወይ በብረት ነው የሚያያይዙት። ይሄ ግን በአንድ ሰዓት ውስጥ 12 የታምቡራታ በር ላምኔት አድርጎ ፕሪንት ማድረግ የሚችል ማሽን ነው ይሄ ማሽን ማለት ነው። በጣም ዘመናዊ የሆነ ማሽን ነው እና ማሽኑ ላሚኔሽን ማሽን ነው። ላሚኔሽን ማሽን ነው። እሽግ በፊት በሞርሳ በተለያዩ በድንጋይ እየጫነ ነበር የምናሸግ ነበር። አሁን ግን ይህ ማሽን መጥቶልናል። ይህ ማሽን ግን በሰፊው ታንቡራታ በር የተለያዩ ነገሮችን ማሸግ ይችላል። ያን ስናደርግ እዚ ጋር እንትኖች አለ። ለምሳሌ አሁን እዚ ላይ እንደረድራል የምንፈልገው እስከዚህ ድረስ መሙላት እንችላለን። የምናሽገውን ነገር ብዙ ከሆነ ከዛ በኋላ እነዚህ ነገሮች እጭ ፍረስ በማድረግ በራሱ ጊዜ ይህን ማሽን አሁን ፕራይቬቱም እንዲጠቀሙበት ለፕራይቬቶቹ አመተን አስጎብኝተናቸዋል ማለት ነው። በቃ በቀላሉ የከፈሉ እንዲጠቀሙበት ነው ማለት። ስለዚህ እኛ ይሄን እየሰራንበት ያለበት ሁኔታ ነው ያለው። ይሄን እንደምታየው የጫማ ማስቀመጫዎች ናቸው እነዚህ። እነዚህ አሁን በተማሪዎች የሚሰሩ ናቸው። ስለዚህ አሁን በግለሰብ ደረጃም በተቋም ደረጃ ኦርደር ተደርጎ ሰርተን ማቅረብ የምንችላቸው ነገሮች ናቸው። ታያቸው። እነዚህ ደረጃቸውን የጠበቁ ኳሊቲ ያላቸው የጫማ ማስቀመጫዎች ናቸው። በቅርብ የተሰሩ ናቸው ማለት ነው እነዚህ ከማስተማር በተጨማሪ እየሰራን ማቅረብ ጀምረናል ማለት ነው። ኦልሞስት የዚህ ክፍል ብቻ በዚህ ስድስት ወር ወደ አራት ሚሊዮን ብር የሚሆን ከዚህ ክፍል ብቻ ሰርተዋል ማለት ነው። ለኮሌጁ ገበያ ማስገኘት የሚቻሉበት ሁኔታ ነው ያለው። ይሄ እንግዲህ ተማሪዎች ናቸው።